ወርቅ ሄርሚላናት የገዛችው፣ ስለዚህ አልፈልግም ውሰዴው። ማን ነግሮሽ ነው? ሰው ነግሮኛል። አንድ ነገር ልበል፣ ሩታን ብቻ ሳይሆን ማንኛችሁ የምትሆኑ ባልተቤታችሁ ወይም ባለቤታችሁ ወይም ደግሞ ፍቅረኛችሁ እራሳችሁ በዓይን ብርሃናችሁ ካላያችሁ በሰው ወሬ ከትዳራችሁ እንዳትፈረሱ። እውነቴን ነው የምላችሁ ማለት ነው። ሩታዬ፣ የአንችንና የአብርሽን አንድ ያለመሆን የሚፈልግ ነፍሰው እንዳለ ልታውቅ ይገባል። ገባሽ አይደለ? የእናንተ መለያየት ብዙ የሚፈልግ ሰው ይኖራል። ስለዚህ ለእንደዚህ አይነት ሰው ቦታ ባትሰጭ አሪፍ ነው ብዬ ነው የማስበው። እውነት ለመናገር እሷም እንዲናትና ነው የአራት መቶ ሺ ወርቅ ገዝታ ምን ስለሆነች ነው ወረ እኔ አይመስለኝም እውነት ለመናገር እና ሩታዬ ማንንም ወሬ ቢነግሩሽ እየሰማሽ ከባልተቤትሽ ጋራ ባትጣይ ባትለያይ ጥሩ ነው ብዬ ነው ማስበው እውነት ለመናገር ትናንትና እንደዛ ደስ ብሎሽ በደስታ ተሞልተሽ አይተንሽ ዛሬ ይሄንን እንደዚህ ማድረግ ተገቢ ነው ብዬ አላስብም የሰው ወሬ ባትሰሚ ጥሩ ነው አሁን ላይ ሰው ያለያያል እንጂ አንድ አያደርግም እመኝኝ ስለዚህ ለእንደዚህ አይነት ሰው ቦታ ባትሰጭ አሪፍ ነው ብዬ ነው ማስበው እና በጣም ነው የተገረምኩት እውነት አብረሽ ድንግጧል ልቡ ተሰብሯል እውነት ለመናገር ሩታዬ ማንም መጥቶ የሆነ ነገር ቢልሽ ባትሰኝ ጥሩ ነው ብዬ፣ ምን አገባችሁ ብለሽ ራሱ መመለስ አለብሽ ብዬ ነው ማስበው፣ እንጂ መስማት እያለብሽ አይመስለኝም። እንደ እኔ እንደ እኔ አሁን ላይ ሰው በቃ ማጣላት እንጂ የሚያፋቅር ሰው አለ ማለት ዘበት ነው፣ የለም። አሁን ላይ ህዝቡ ማጣላት ብቻ ነው ትርፉን። አሁን ላይ ህዝብ እንዲባላ እንዲታላ ነው እንጂ አንድ እንዲሆን የሚፈልግ ሰው የለም። ስለዚህ ብትጠነቀቂ ጥሩ ነው። ገባሽ አይደለ? እና ሩታየ እንደዚባት ትሆኝ ጥሩ ነው ባይነኝ እንዴ አሁን ላይ የሚያፋቅር እንደሌለ አንቺም እኮ ጠንቀቀሽ ታውቂያለሽ። ሁሉም ሰው ሰውን ለማ እንትን ለማለት ለማለያየት እንጂ የሚያፋቅር የለምና፣ እስቲ ሀሳብ ስጡበት በዚህ ነገር።